ማንኛውንም ሕንጻ የምታውቁትን ረጅም ሕንጻ በአይነ ህሊናችሁ እዩና ወይም በልቦናችሁ አስቡና አንዳንድ ነገሮች በዚህ ዙሪያ እናውራ እስቲ። ያ ሕንጻ ምኑ ነው የሚደነቀው? ርዝመቱ፣ ቁመቱ፣ ትልቅነቱ ወይም ደግሞ በውስጡ ያሉት ፎቆች ብዛት ባለስንት ፎቅ ህንፃ ነው እኛ ከተማችን ውስጥ እኛ በእኛ ሀገር ላይ ለምሳሌ የረጅሙን ህንፃ አስቡት ና እዚህ ከተማችን አዲስ አበባ ከተማችን ውስጥ ያለውን ምን ነው የሚደነቀው የፎቁ ብዛት አደለ የህንፃው ዲዛይን የመስታወቱ ወይም የቅርጹ ማማር ሌሎችም ሌሎችም ነገሮች የምናደንቀው ነገር በአጠቃላይ ከመሬት በላይ የምናየውን ነገር ነው የትኛውንም ህንፃ አይደለም እንዴ ይህ ከአባወራ ጋር ምን ያገናኘዋል እመለስበታለሁ ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙናችን። ዮጊ የገላ ሳሙና ለአለፉት ስድስት ዓመታት ሳዘጋጀው ስንታጠብበት የቆየነው ሳሙና ነው። ኤድብል ከሆኑ ለምግብነት የሚውሉ ዘይቶችን ነው ወደ ሳሙና መቀየራቸው። እዚህ ሳሙና ውስጥ ምንም አይነት ተጨማሪ ኬሚካል አልጨምርበትም። ያም ደግሞ ምንድን ነው ሳሙናው ፋንሲ እንዲሆን እንዲያምር፣ መልኩ እንዲያምር፣ ቅርጹ ወይም ሽታው እንዲያምር የሚጨመርበት አረፋ እንዲያወጣ፣ እንዲኩረፈራፍ፣ ረጅም ሼልፍ ላይፍ እንዲኖረው ብዬ የምጨምርበት ኬሚካል የለም ለማለት ነው። ከነዛ ኬሚካሎች ባለመግባታቸው በነዛ ኬሚካሎች ሊደርስብን የሚችለውን ቆዳችን ላይ ጸጉራችን ላይ ሊደርስ የሚችለውን የጎንዮሽ ጉዳት ማስቀረት ችለናል። ያም ደግሞ መንጣቱ፣ መገርጣቱ፣ የጸጉራችን መከፍቸሩ እሱን ማስቀረት ችለናል። ስለዚህ በዚህ ሳሙና ስንታጠብ ቆዳችን ወይም ፀጉራችን ተፈጥሯዊ ወዙን በራሱ ጊዜ ቶሎ እንዲመልስ ያግዘናል ማለት ነው። በ175 ግራም 300 ብር ይሸጣል። የምታገኝበትን አድራሻ እዚህ ቪዲዮ ስራ አስቀምጥልሃለሁ። ይህን ሳሙና በመግዛት አንተም ወንክ ቤተሰቦች እንድትጠቀሙ በተመከራለሁ። ከዛ ባሻገር ግን ይህን ሳሙና ስትገዛ ይህ ቻናል በማህበረሰባችን ውስጥ በዚህ ቻናል ተጠቅመን በማህበረሰባችን ውስጥ ልንፈጥረ የምንፈልገውን ኢምፓክት ታግዛለህ ማለት ነው። ወደ ቀደመው ነገራችን እንመለስ። ቀድሜ ያነሳሁት የሕንጻ ንጽጽር ከአባወራው ጋር ምን ያገናኘዋል? ቀድሜ እንዳልኳችሁ አንድ ሕንጻ ስናደንቀው ያየነውን የምናየውን ነገር እናደንቃለን። ያ ሕንጻ የምናየው ከመሬት በላይ ነው። ከመሬት በላይ ምን ያክል ርቀት ወደ ላይ እንደተሰቀለ እንደቆመ ያ ሕንጻ ምናልባት አርባ ሃምሳ ሕንጻ ልክ ከተማችን ውስጥ እንዳለው ፎቆች ይኖሩታል። በውስጡ ደግሞ በጣም በርካታ ሰራተኞች ይኖሩታል። አንዳንድ ሕንጻዎች በዓለም ደረጃ በሺ የሚቆጠሩ ሰራተኞች በውስጡ ይይዛል። እንደገናም ደግሞ የተሸከማቸውም ደግሞ ነገሮች ሌሎችም የተሸከማቸው ከባባድ ነገሮች እዛ ሕንጻ ውስጥ የገቡና የተቀመጡ ለስራው የሚያገለግሉ ለተለያዩ ስራዎች የሚያገለግሉ ከባባድ ነገሮች፣ እንደገና በአናቱ ላይ የተሸከመው ወይም ደግሞ በሕንጻ አናት ላይ ስለሚቀመጠው ሄሊኮፕተር ወይም አውሮፕላን እንደዚህ እንደዚህ አይነት ነገሮችን ልናነሳ እንችላለን። ያንን አይተን ሰሪውን አናጺውን በጣም እናደንቃለን። ምኑን አይተን ሕንጻውን፣ ከላይ ያለውን ነገር አደለ። የማናስተውለው ነገር ግን አለ። ያንን የሚያክል አስደናቂ ሕንጻ ለዘመናት የሚሸከመው ከነዚ ሁሉ ግሳንግሱ ውስጥ ካለው ነገር ጋር እኛ ያደነቅናቸውን ነገሮች በሙሉ ተሸክሞ የሚኖር ወይም ተሸክሞ ያለ፣ ግን ማናችንም የማናየው አይተነውም፣ የማናቅ ልናየውም የማንችለው ነገር ደግሞ አለ እሱም ደግሞ መሰረት ይባላል። ፋውንዴሽን አይደለ? ብዙውን ጊዜ የሚጠፋው እዛ ፋውንዴሽን ላይ ነው። የአንድ ህንፃ ሲሰራ ብዙውን ጊዜ በብዙ ጥበብ የሚሰራው ምክንያቱም ከዛ በኋላ ለዘመናት ያንን ህንፃ ተሸክሞ እንዲኖር ኃላፊነት የተሰጠው ዱቲ ያለበት ሬስፖንሲቢሊቲ ያለበት ያ ፋውንዴሽን ነው። ህንፃው ክራክ ቢያረግ ህንፃው ቢሰነጠቅ ህንፃው ቀለሙ ባያምር ህንፃው የሆነ ክፍሉ ላይ ጉዳት ፎቁ ክፍሉ ላይ ጉዳት ቢፈጠርበት የሆነ ክፍሉ ላይ እሳት ቢያበላ ቢጎዳው፣ ወይም ደግሞ መሰነጣጠቅ፣ ሌሎችም ችግሮች ቢፈጠሩበት ያንን ህንፃ መወጣጫ ምንድን ነው የሚሉትን ገንብቶ ብረቶች፣ ስካፎልዲንጎች ገንብቶ እዛ ቦታ ላይ ሄዶ ያንን ህንፃ ማከም ይችላል ማረም ይቻላል። አይደለም እንዴ ቀለሙን ቢያረጅ እንደዛው አዲስ ቀለም መቀባት ይቻላል። ልክ ለምሳሌ ሰሞኑን እየተደረገ እንዳለው ከተማችን ላይ ህንጻዎች በሙሉ ተመሳሳይ ቀለም እንዲቀቡ እየተደረገ ነው። ስለዚህ መቀባት ይቻላል። የሐምሳ ዓመት እድሜውም ህንጻ ይቀባል፣ የአምስት ዓመቱም ዕድሜ ህንፃ ይቀባል። ችግር የለውም። ነገር ግን አንድ ነገር ግን ማድረግ በጣም ከባድ ነው፣ ወይም ደግሞ አይቻልም ማለት ይቻላል ማለት ይቻላል። ያ ምንድነው? መሰረቱ፣ መሰረቱ ከቦታው ከሸሸ፣ መሰረቱ በጎርፍ ከተወሰደ ያ ህንጻ መውደቁ ነው። ስለዚህ የማይቻለው ነገር ምንድን ነው? መሰረት ማስተካከል ብዙውን ጊዜ አይቻልም የሚባልበት ደረጃ ይደርሳል። አይቻልም ብዬ መደምደም አልችልም፣ ባለሙያዎቹ ይናገሩበት። በእርግጥ ግን ብዙውን ጊዜ መሰረት የሚሰራው ለአንድና ለመጨረሻ ነው። መሰረት ማጠናከሪያ መስራት ይቻላል። ከዛ መሰረቱ ከተሰራ በኋላ አካባቢው ያለው መሰረቱ የተገነባበት አፈር እየተንሸራተተ ቢያስቸገር ዙሪያውን ማጠናከሪያ ሊሰራ ይቻላል። ነገር ግን እንደ ከመሬት በላይ እንደምናየው የውሃ ልኩ ህንፃ ቅርጹ እንደሱ ግን ብዙ አይነት ማስተካከያዎች መስራት አንችልም። እንደሱ አይነት ነገር ግን መስራት አንችልም። ስለዚህ ብዙውን ጊዜ ህንፃዎች ሲሰሩ ለአንዴና ለመጨረሻ ጊዜ ታስቦበት በደንብ ተዘጋጅተውበት የሚሰሩት ምኑ ነው? መሰረቱ ነው። ያ መሰረት ከላይ ለምናደንቀው ህንፃ ውበቱ ነው፣ ወይም ደግሞ ህልውናው ነው። ውበቱ አይደለም፣ ህልውናው ነው። መሰረቱ ከሌለ ህንፃ አይኖርም። መሰረቱን በተዋረድ ወደ ታች ያሉትን ኔጌቲቭ የሆኑ ወደ ታች ኔጌቲቭ የሚላው ኔጌቲቭ ኔጌቲቭ ሁለት ኔጌቲቭ ሶስት እየተባለ ስቶሪዎች ወደ ታች ይቆጠራሉ አይደል፣ ወደ መሬት ውስጥ እነሱን አንድ ባንድ እየነቀሉ እንደገና እየሰኩ መስራት አይቻልም። በቃ ያ የተገነባው ነገር ህንፃውን የሚሸከም ነገር ነው፣ እስከ ህንፃው እስካለ ድረስ ያ ያለው መሰረት ከፈረሰ ህንፃው አይኖርም። ህንፃውን ግን ምናልባት ላይኛውን ፎቅ እንደገና ፍርሶ እንደገና ሌላ ነገር መስራት ይቻላል። እሱን ሲሰሩ ከታች ያሉት ነገሮች ምንም አይሆኑ ስለዚህ ህንፃው መልኩን ውበቱን እንዳያዝ ሊቀጥል ይችላል ማለት ነው። ስለዚህ ያ መሰረት ከሌለ ያ ህንፃ የለም። መሰረቱን ግን ማንም ሰው ሊያየው አይችልም፣ ሊያይም ቢል አይታየውም። አገልግሎቱንም እንደዚህ በአይነ ታይቶ መስክሮ ልክ ህንፃው አጠገብ ሄደን ሰልፊ ፎቶ እንደምንነሳው መሰረቱ ጋርም ሄደን ሰልፊ ፎቶ አንተ እኮ ህንፃው ባለ ውለታነ ተብሎ ሰልፊ አንነሳለትም አንነሳበትም አብረ ነው ማለት ነው። ያንንም አይፈልግም አይፈቅድም ያለበት ሁኔታ ይህንን የማይፈቅደው ስለወደደ ስላልወደደ ሳይሆን መሰረቱ ያለበት ቦታ የተሰጠው ሚና የተሰጠው ግዴታ ዲቲ ከመሬት በታች ሆኖ ህንፃውን እንዲሸከም ነው። ለህንፃው ህልውና ሲል እሱ ከመሬት በታች ሆኖ እንዲቀመጥ ነው። ይህ ከአባወራው ጋር ምን ያገናኘዋል ብትሉኝ አባወራው በማህበረሰቡ በህብረተሰቡ በቤቱ ውስጥ እንደዚ አይነት ዲቲን ያለው እንደ ሴቷ የግድ ተቆለጳብሶ እናትኮ እናትኮ እናትኮ ተብሎ ሊነገርለት አይገባም። ይነገርለት ቢባልም ለመንገር በጣም አስቸጋሪ ሁኔታ ነው። እሱም ደግሞ መጠበቅ የለበትም። አንተም መጠበቅ የለብህም ይህንን። ስለዚህ እንዳባወራ የቤቱ መሰረት እንደመሆንክ እንደዛ ሕንጻ መሰረት ነው ያንተ ግዴታ ናዊን ዲዜን፣ ከልጆችህ ከሚስትህ ካልተወደስ ካልተዘመረልኝ ልክ አንዳንድ ቤተሰቦች አሁን ዘመናዊ ሲሉ እንደሚያደርጉት ልጆቻቸው ጫማ ይገዙና ተሰብስበው ከዛ ልጆች ይመጡና አባቢ ስላደረግክልን ነገር በጣም እናመሰግናለን በጣም እናመሰግናለንም የሚሉ ነገሮ የሚያደርጉ አሉ። ግን አባት በቃ እንደዛ አይደለም፣ የእሱ ግዴታ ነው ዲዩቲ ሪስፖንሲቢሊቲ ነው የእሱ። ይህንን ካላደረገ ኃጢአትም ጭምር ነው፣ ያ ቤተሰብም ተጎጂ ነው። ይሄ የእሱ ግዴታ ነው፣ መጠበቅ ለእነሱ የሚያስፈልጋቸው እነሱን ፕሮቴክት ማድረግ ከክፉ ነገር ሁሉ ከሀሳባቸውም ጭምር መጠበቅ፣ እንዲሁም ደግሞ ከሚያስፈልጋቸው ወይም የሚያስፈልጋቸውን ነገር ፕሮቫይድ ማድረግ ፕሮቪዥን መስራት የሚፈልጉትን አይደለም የሚያስፈልጋቸውን ለህልውናቸው ለኤግዚስታንሳቸው፣ እንደዛ ሕንጻ ለህልውናው ቀጥሎ ለመኖር የሚያስፈልጋቸውን ነገር መሸከም የሱ ግዴታ ነው። አባወራው ለቤተሰቡ ለትዳሩ፣ ለቤተሰቡ፣ ለማህበረሰቡ እንደዛ ነው። መሰረት ነው፣ የተሸከመው ነው እሱ። ነው አሁን ላይ የምናየው ማህበረሰባዊ መፈረካከስ፣ ቤተሰባዊ መፍረስ፣ ሀገራዊ ቀውስ የምናየው ያ አባወራ በቦታው ስለሌለ ነው። አባት አይደለም፣ ባል አይደለም፣ ወንድ ብቻ ስለሆን አይደለም ራስን ብቻ ስለሆን አይደለም። እነዚህን አራቱን ስለያዘ እነዚህን አራቱን መያዝ ስላቃተው ወንዱ። ስለ አባትነት የሚያወራላችሁ ሰው አለ። አንዳንድ ጊዜ አባትና አባወራ የምንለው ነገር ሁለቱ አንዱ በአንዱ ውስጥ ያለ ሴት ነው። አንዱ ከአንዱ ይበልጣል። አባወራው ከአባትነት ይበልጣል። አባወራነት ከአባትነት የሚበልጥ ነው። አባትነት ጋር ስንመጣ ባልነቱን ረስቶ ወንድነቱን ረስቶ ራስነቱን ረስቶ እንደ ህፃን ልጅ እንደ ልጆቹ ካልታቀፍኩኝ፣ ሚስቴ ካልተንከባከበችኝ፣ ካላዘለችኝ የሚል ወንድ አለ። ለሚስቱ ሸክም የሚሆን ወንድ አለ። መሪነቱን ረስቶት፣ ባልነቱን ረስቶት፣ የባልነት ግዴታው መፈጸም መኝታ ቤቱ ላይ በተለይ መፈጸሙን ዘንግቶት፣ ዛሬ እንደውም አንድ ቪዲዮ እያየው ነበር። አንድ ሰው ሄላ ቅልኝ ማየት ትችላላችሁ፣ ያባወራው መድረክ ላይ ቴሌግራም ገጽ ላይ ማለት ያባወራው መድረክ ላይ ሁለቱም የትዳር መካሪና መካሪዎች ናቸው። ዘሶኮልድ ማስተሬት እና ዶክትሬት የጫኑ በጣም በሚያሳዝን ደረጃ አባትየው ሚስቱ የእናቱ ምትክ እንደሆነች ያወራል። ከልጆቼ እኩል ምንም የጎደለብኝ ነገር የለም ከልጆቼ እኩል እየተንከባከበች ነው እያለ ያወራል። ይሄ የምትረዱት ምንድን ነው? አባትነት ከአባወራነት ተለይቶ የተቀመጠ ስለሆነ ተለይቶ የተቀመጠ ስለሆነ በወንድነት የሚጠበቅበትን ግዴታ አይወጣም። በባልነት የሚጠበቅበትን ግዴታ አይወጣም። በመሪነት የሚጠበቅበትን ግዴታ አይወጣም። ነገር ግን ስለ አባትነት አቆለጳብሶ ሊያወራልን ይፈልጋል። ማህበረሰባችን ውስጥ የቸገረን አባት አይደለም፣ አባት ብቻ አይደለም። አባወራን የቸገረን ባልም መሆን ያልቻለ ወንድ አለ። አባት መሆን ይችላል። አባት ነኝ ብሎ ያስባል። አባት ዊዝ ሪስፔክት ቱ ሂዝ ኪድስ። በቃ ሚስቱ እዛ ውስጥ የለችም። በደንብ በአጽንኦት ስታዩት ማለት ነው አባት የሆነው ለልጆቹ ነው አርያነት የሚያሳያቸው ለልጆቹ ነው በአባትነቱ በባልነቱ ደግሞ ለሚስቱ ከሚስቱ አንጻር ነው የምናወራው ይህንን ወንድ ማለት በባልነቱ ስለዚህ ወንድነቱን የጣለ ወንድነቱን ገና ለገና ስለወለደ ብቻ አባት ስለሆነ ብቻ አባትነቱን ይዞ አባትነትና ቆለጳብሶ በማህበረሰባችን ውስጥ የቸገረን አባት ነው ወንድነቱ የጣለ አባት ቢሆንም እንደ ወንድ ደግሞ ፕሮቴክት ማድረግ መሸከም የሚችል ማህበረሰቡን መሸከም የሚችል ቤተሰቡን መሸከም የሚችል ሰው መኖር መቻል አለበት። ያ እንደ ወንድ ለሚወጣው ግዴታ አጨብጫቢ አያስፈልገም። ዘማሪ ዘፋኝ አያስፈልገም፣ አያስፈልገም ኢትስ አውር ዲዊቲ የኔ ግዴታ ነው። ልጆቼ እየተሰበሰቡ በአመት አንዴ ወይም በሳምንት አንዴ እየመጡ ዳድ እናመሰግናለን እንዲሉኝ አልፈልግም። አባት ያንን የአባወራነት ግዴታውን እንዲወጣ በአባትነቱ፣ በባልነቱ፣ በወንድነቱ፣ በራስነቱ ግዴታውን እንዲወጣ ኦል ሂ ኒድስ ኢዝ ሪስፔክት መከበር ብቻ ነው የሚያስፈልገው። ከመከበሩ የተነሳም ደግሞ እነዛ በሱ ስር ያሉት ሚስቱ፣ ልጆቹ እንዲገዙለት በትዕግሥትና እንዲታዘዙት ነው የሚፈለገው እንጂ እንዲያወድሱት አይደለም። ናው እንዲዚ ውዳሴ ምንም ማያረግለት ውዳሴ ምንም ማያረግልም ወንድ ማለት ውዳሴ እንዳውም ወንድነትን የሚያጠፋው ነገር ነው። ውዳሴን ከለመድክ ዲዩቲና ሪስፖንሲቢሊቲን ትረሳለህ። ምስጋና ካልተመሰገንኩኝ የምትል ከሆነ ዲዩቲና ሪስፖንሲቢሊቲን ትረሳለህ። ጭራሽ ምስጋና አያስፈልግም እያልን እየነቀፍ ነው አይደለም። ግን እንደ አክብሮት አይደለም አክብሮት ነው መቅደም ያለበት። ሪስፔክት አንተ ለሆንከው ላደረግከው ነገር ሪስፔክት ማግኘት አለብህ። እዛ ቤት ውስጥ የማትከበርበት ቤት አላውቅም። ምን እየሰራህ እንደሆነ ወይም ምን ማድረግ እንደምትችል እዛ ውስጥ ማትከበርበት። ስለዚህ አንድ ሕንጻ አንድ ጋር ስትመጡ ሕንጻው የተሸከመው በተሸከመው መሰረት፣ በዛ ከመሰረቱ ከመሰረቱ መጠቀም ከፈለገ በመሰረቱ ላይ ሩትድ ስለሆነ እሱ ላይ ህልውና እሱ ላይ የጸና ስለሆነ ስለዚህ ከመሰረቱ ማግኘት ያለበትን ጥቅም ሲያገኝ ለመቀጠል ከፈለገ ያ መሰረት የሚፈልገው ነገር እዛ በቦታው ላይ እንዲሆን የሚፈለገው ነገር መደረግ መቻል አለበት። ሪስፔክት የምንለው ማለት መሰረቱ መጠበቅ፣ መከበር መቻል አለበት መሰረቱን የሚያስንቅ የሚሰነጥቅ ነገር መፍቀድ የለበትም ያ ህንፃ ወይም የዛ ህንፃ ባለቤት። ስለዚህ ያ መሰረት የሚናቅ የሚሰነጠቅ የሚነቃበትን አጋጣሚ ወይም ውሃም ጎርፍም ዋሬቨር ካጋለጠው ያ መሰረት መከበር አልቻለም። አቶ አልተከበረም ማለት ውዳሴ ምስጋና ፎቶ ሰልፊ ምናምን ያስፈልገዋል አይደለም፣ መከበር ግን አለ መቻል አለበት፣ ዲዩቲ እና ሪስፖንሲቢሊቲውን እንዲወጣ እዛ ቦታ ላይ ዛሬ አባት የምንላቸው ወንድነታቸውን የጣሉት ባልነታቸውን የረሱት ራስነታቸውን የቤቱ መሪ መሆናቸውን ረስተው ሚስቶቻቸው ላይ የልጆቻቸው እናት ላይ እንደገና እንደሌላ ልጅ የታዘሉ ናቸው። ይህንኑም ደግሞ አቆለጳጵሶ ይነግሩናል። አዚፍ እንደ ጀብድ እንደ ጽድቅ በጣም እኮ ያሳፍራል። ስለዚህ አንተ አንተ እንዳባወራነት እንዳባወራነትህ የትዳርህ የቤተሰብህ የማህበረሰብህ መሰረት ነህ። ጭብጨባ ውዳሴ አያስፈልግህም። ኦል ዩኒቲስ ሬስፔክት። መሰረትነትህ ደግሞ ልክ ቀድሜ እንዳስቀመጥኩልህ እንደ ሕንጻው መሰረት ነው አንድ ረጅም ህንፃ የትኛውን ቦታ ላይ ሄደን አንድ ረጅም ህንፃ አይተህ የሱ መሰረት እንደማይታይ ነገር ግን የዛ ህንፃ ህልውና በዛ መሰረት ላይ ሩትድ እንደሆነ እንደተመሰረተ አንተም ለትዳርህ ለቤተሰብህ ለማህበረሰብህ ለሀገርም እንደዛ መሰረት ኦል ዴይ አር ሩትድ ኦን ዩ በአንተ ላይ የተመሰረቱ ናቸው። እነዛ ሁሉ በአንተ ላይ የተመሰረቱ ናቸው። ለዛ መሰረትነት በዛ መሰረትነት በቀጣይነት እንድታገለግላቸው ከተፈለገ ዩ ሀፍ ቱ ቢ ሪስፔክትድ እንድትከበር ዲማንድ ማድረግ አለብህ እንጂ አልተዘመረለትም። አባት አልተወደሰም፣ አልተመሰገነም። ዋይ ዩ ኒድ ዛት ለምንድን ነው የሚያስፈልግም? ውዳሴና ምስጋና ማድረግ ያለብህን እኮ ነው ያደረከው። ማድረግ የሚጠበቅብህን እኮ ነው ያደረከው። በነገራችን ላይ በሴቷም ወገን እንደዛ ነው። በሴቷም በኩል የሚጠበቅባትን እስካደረገች ድረስ ወይም ደግሞ ማድረግ እስካለባት ድረስ ውዳሴና ምስጋና አያስፈልግም። ያው እነዚህ ነገሮች ጨምር ያስብበት። ይህንን ነው ማለት የምፈልገው። በርታለኝ። ሌላ ጊዜ እንጨምርበታለን የአባት መሰረትነት ላይ